ዶናልድ ትራምፕ የቡድን ሰባት ጉባኤ ሳይጠናቀቅ ወደ ሀገራቸው ተመለሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተል ሲሉ የቡድን ሰባት ጉባኤ ሳይጠናቀቅ ወደ ሀገራቸው መመለሳቸው ታውቋል። በካናዳ እየተካሄደ በሚገኘው የቡድን ሰባት ጉባኤ አጭር ቆይታ ያደረጉት ትራምፕ በተቻለ ፍጥነት መመለስ አለብኝ ሲሉ ለጋዜጠኞች መናገራቸውን ቢቢሲ ዘግቧል። በግልጽ በሚታወቁ ምክንያቶች ቀድሜ መመለስ አለብኝ ሲሉ የተደመጡት ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተልና ከኢራን ጋር የሚደረገውን ድርድር ዳግም ለማስጀመር ፍላጎት እንዳላቸው ያቸው ሲኤንኤን በዘገባው አስታውሷል። ትራምፕ ካናናስኪስ በተሰኘችው የካናዳ የመዝናኛ ከተማ ከመሪዎች ጋር ከተወያዩ በኋላ ለጋዜጠኞች ሲናገሩ ኢራን በመሰረቱ ስምምነት ለማድረግ ወደ ድርድር ጠረጴዛ እየቀረበች ይመስለኛል። እኔም ከዚህ እንደወጣሁ አንድ ነገር እናደርጋለን ብለዋል። ትራምፕ በተገኙባቸው ጥቂት ሰዓታት ውስጥ ጉባኤው መጠነኛ መከፋፈልን ማስተናገዱ እንደተስተዋለም ከስፍራው የወጡ ዘገባዎች እያመላከቱ ነው። ፕሬዝደንቱ መጀመሪያ ላይ በእስራኤልና በኢራን መካከል ውጥረት እንዲረግብ የሚጠይቀውንና በቡድን ሰባት ሀገራት መሪዎች የተዘጋጀውን የጋራ መግለጫ ላለመፈረም ፍላጎትም አሳይተው ነበር ተብሏል። ይሁን እንጂ ትናንትና መሻሽ ላይ ቡድን ሰባት ለቀውሱ መፍትሄ እንዲገኝ የሚጠይቀውንና የትራምፕን ይሁንታ ያገኘ የሚመስለውን የመሪዎች መግለጫ ማውጥቷል። ትራምፕ በተመሳሳይ እንደ አውሮፓውያን የዘመን አቆጣጠር በ2018 የቡድን ሰባት ጉባኤን ጥለው መውጣታቸው ይታወሳል።